ኢትዮጵያ ኦርቶዶክስ ምእመና ላይ ተሳልጦ ነበረ በቱራንትና ና ሁለት ደሞ እንኳን ተናገርኩኝ። አንዳንዶቻችሁ ይቅርታ ጠይቁትልኛላችሁ አልጠይቅም ብሏል። አረ የኔ ጋሼ ጋሼ፣ ይቅርታ ለምን ትጠይቃለም? አንበሳ ምን ይበላል? ተበድሮ ምን ይኮፍላል? ማን ጠይቀዋል? አሁን አንበሳ ጡጋበኛ ነው ተውቃላችሁ። ምን ይበላል ተብሎ አይጠየቅም። ያገኘውን ሰብሮ አንክቶ ቦጭቆ ይበላል። እና አንደኛው ምስኪን ሰው እንደ አንበሳ ቢቸግሮ ቢቸግሮ ምን ይበላል ኧረ አይቸግረም እንጂ ከቸገረው ተበደሮ ይበላል። ምኑ ይከፍላለ? ሲል ማን ጠይቆ? አይበጋሻ እኔ ይቅርታ ይቅርታ አልጠይቅም። ምኑ አባታችሁ እንወጣላችሁ

ይሄ ሁሉ ቅዱስ ይነደስስ ያለ ይሄ ሁሉ ጳጳስ ይሄ ሁሉ በቪኤት የሚንጋጋ አባት ለመምከር ነው፣ ተው ክሱት ሊፈሩት ይችላል። እንደ ምክንያቱም በጋሻው ካሴቱ ሲቃጠል ይሄ ሁሉ ቁጣ እግዚአብሔር ላይ ስለወረደ አሁን ይመስለኛል ጳጳሳቱን ፈሩ። በጋሻውን ደግሞ ብንናገረውና ብንቆጣ አሁንም ከሰማይ እሳት ይዘንባል። ነገ ጋቸው አሁን አረገ አሁን አባት አጭ ጳጳሳቱ በጋሻው ከተፋው ቁርሻት ይልቅ የኔ ንግግር ነው የሚያማቸው። እርግጠኛ መኖግራቸው ያኑ አድዳቸል የት ሆኖ እንዲሚናጎረን ይላል። እርግጠኛ ነው። አምናረገ እርግጠኛ እና በጋሻው ተው ልጃችን ብሎ ለመንኮር ፈሩ። የእግዚአብሔር ቁጣ ከሰማይ እንዳይወርድ በጋሻው እሱ ካሴት ሲቋጠል ምእመናን ስለታረዱ ስለተጨፈጨፉ፣ ደሞ አሁን በጋሻ ተው ብሎ ብንሞክረው ደሞ ድጋሚ እሳት ወይ ደሞ ይሄ ሄሪኬን ይሄ አውሎ ነፋስ ተነስተው ይጎለብጠናል እና በጋሻ አንተን አሁንም ማንም አይናገርም። ይቅርታም አትጠይቅ፣ እንደፈለክ ዝም ብለህ ሲመጣለህ ለሃጭህን አዝረብርብ። እሺ ብዙም አትወፍራም። ቀናለው ግን በፍርድ አደባባይ አንተን ብቻ ሳይሆን መሰለችን እናቆማለን። በህዝብ ደም ላይ በሀገር አንድነት ላይ በሰላም ላይ በፍቅር ላይ በመረጋጋታችን ላይ የምትሳለቁ በወንድሞች በወገኖች መሳደድ ላይ የምትሳለቁ ሰዎች ሁሉ ለፍርድ እንትን ትላላች እና ይህን ያህል ራስን ከፍከፍ አታድርገውም። እኔ ግን በጋሻው የጭፈራ ቤት ቦዲጋርድ የሆነ ነው የሚመስለኝ እንጂ የአንድ ሃይማኖት ሰባኪ እየመሰለኝ አይደለ እውነቱን ለመነጋገር አጀው ነው። ሌላ ምን ይባላል እንግዲህ በጋሻዬ ምድሮ ፎከታ ሙሉ በሃይማኖት ስር ትደውቁ እኮ ሙከራችንን አየን እኮ

የተፈቅር ሻት አልበቃ ብሎት ኦርቶዶክስ ተዋህዶ ውስጥ ማህበረ ቅዱሳን አሉ። እሺ፣ ማህበረ ቅዱሳን ውስጥ ሞዋ ተዋህዶ የሚባል ተገንጥሎ ይወጣሉ አሉ። እሺ፣ ተገንጥሎ የወጣው ደግሞ ትጥቅ ትግል ስናይፐር ምንድን ነው ውጊያ ከፍቷል አይደል? እሺ። ስለዚህ ኦርቶዶክሶች ውጊያ ስለከፈታቸው እንኳን ስሰድባቸው ብንገድላቸው እንዳይጎርማቸው ነው። ምንም ከምንድን ያገናኘው የኔ ጌታ፣ ምንም ከምንድን ያገናኘው። የሆነ ሰዎች ነበረ። ከዛ ማህበረ ቅዱሳን ማህበረ ቅዱሳን ማአታዶ ማአታዶ። ስለዚህ ኢትዮጵያ ኦርቶዶክስ ቤተክርስቲያን ትጥቅ ትግል እየተዋጋጅ ስለሆነ ብንሰድባቸው ቀርቶ ምን ብናረጋቸው አፋችሁ ዝጉ አይነት ነገር መሰለኝ ንግግራቸው። እያቸው ኢትዮጵያ ውስጥ ሌባ ሲያዝ አማራ፣ ኦሮማ ስለሆንኩኝ፣ ትግሬ እጉራጌ ስለሆንኩኝ፣ ስልጤ፣ ሶማሌ፣ አፋር ስለሆንኩኝ ብሎ ወደ ብሄር ይደበቃል። ሰው ሰውን ያርድና ይጎልና ይጭፈጭፍና ምንድነው ሲባል አንተ እኔን ጮፍጮኸኛል እኔ አንተም ጮፍጮኸናል፣ አንድ እኩል ሆነናል፣ ተጣጣ ሂሳቡ ቻለው ማለት ነው ይላል። እና እንደዚህ ያለ ከቁርሻታችሁ ከለሃጫችሁ በላይ ሌላ ሌላ ሌላ ደም ለመፋሰስ የምትሞክሩት ነገር ኢትዮጵያ ውስጥ ሃይማኖቶች ወደ ጫካ የገባ ሃይማኖት አላየሁም እኔ እስካሁን። ልዩነቶች አሉ፣ ግጭቶች አሉ አገሪቱ ውስጥ በኦሮሚያም በአማራ ክልልም በትግራይም አለ። ነገር ግን ጉዳዩ ሃይማኖት አይመስለኝም። ኦሮሚያ የሚዋጋው ለሙስሊም ወይ ለኦርቶዶክስ ነው? ሸኔ የሚዋጋው ለሙስሊም፣ ለፕሮቴስታንት፣ ለካቶሊክ ሳይሆን በራሱ የአይዶሎጂ ልዩነት ነው። አማራ ክልል ውስጥ ያለው ግጭት ለሙስሊም፣ ለኦርቶዶክስ፣ ለካቶሊክ ሳይሆን የሀሳቡ ልዩነቶች ናቸው። በትግራይ ያለው ጦርነት ክርስቲያናዊ ወይ ደግሞ እስላማዊ ጦርነት አይደለም። በጋሻው ግን ሙአተህዶ፣ ማህበረ ቅዱሳን ኢትዮጵያ ኦርቶዶክስ በዚህ ወጥቶ በዚህ ጎብቶ

አንበሳ ባለ ግርማ ሞገሱ ድምፁ መሬት የሚያንቋንቀው ነው። ስለዚህ የዝንጀሮ ጎፈሬ የፈለገ ቢረዝም አንበሳ የሚሆን ወጥ እድሉ ጦባብ ነው። ጦባብ ሳይሆን ምኑም ነው ዜሮ ፐርሰንት ነው። እና እነ በጋሻውና ቢጤዎቹም ለሐጫችሁን ብትሰበስብልን ከዚ ብትናግረ ያለው በልካችሁ ነው። እኛ በጣም ያውቀጥለናል። የቤተክርስቲያናችን ፍቅር ከእናት ከአባት ከወንድም ከእህት ከአገር በላይ ያፍትነው ለዚ ይህን መውቀ ናቸው ይህን ማወቅ አለባቸው። ሃይማኖት በጣም ሱስ ነገር ነው፣ ምን ማንንም ሰው በቀላሉ ቅይር የሚያደርግ ነው። ስለዚህ አትንኩ። ሀገራዊ አንድነቶቻችን ብዙ ችግሮች አሉ። እዚህ ሀገር ላይ ያሉ ችግሮች አይበቃም? ቤንዚል ማርኮፍኮፍ ይሻላል። እንደዚህ ያደረጉ ቤንዚል፣ እዚህ ጋር ደግሞ ቤንዚል፣ እርኮፍኮፍ እንደዛ ሁላችን የምንቃጠሉበት ነው። አይሆንም፣ ሀገር አይጥቅም ሚጠይቃችሁ ባታገኙም ጉልቤ ብትሆኑም ለሀጫቸው ምድሪት ላይ ብታዙረ ወረትን ይህ ነገር ጥሩ ነገር አይደለም፣ ለሁሉ አይጥቅም። በልክ ሁኑ። ደግሞ ያደረጋችሁ ካደረጋችሁ በኋላ ጉዳዩን ወደ ብሄር፣ ወደ ሃይማኖት እኔ ሎከት ማጣታችሁ እንዲ ጥሩ። በልክ ሁኑበት። እውነት እውነት እውነት፣ በልክ ሁኑበት። በጣም በልክ ሁኑ። በጣም በጣም ነው፣ ህዝብ ላይ የሸናችሁ በጣም ልክ አጣችል። ልክ አጣቸዋል። እና ግለሰብ ይህን ያህል ድንፋታ አላማም አልገባኝም፣ ምክንያቱም አልገባኝም፣ መነሻውም አልገባኝም። ይሄ ነገር አገር አንድነት ያሳባል፣ ያሳባል። ግድ የላቸውም። ይህን ነገር ቆም ብላቸው አስቡ። የህግ አካላትም የቤተ ክርስቲያን ሰዎች የሃይማኖት ተቋመችም እንዲህ ያለ ነገር ግድ የላቸውም። እንግዲህ ብዙ ነገሮች እየተናገሩ ነው። እዚ ሀገር ላይ መጡ ብዙ ችግሮች። ተዉ፣ ወስጋቤር ተዉ። አንዱነት ማጣት የለብንም። አንዱነት ማጣት የለብንም። ልዩነታችንን ማጥበብ ነው የሚገባን። ያለፉ መከሮች ይወቃሉ። ያለፉ ጥላቾች ይወቃለ። አይ ካልዶ ፈረሰ አይጦራም። እሺ እኛ ምንም የማረግ ስልጣን የለንም። ነገር ግን አንድነታችን እየተሸርሸረ ነው። ይሄን ብዙዎች ለማየት አልቻሉም። አንድነታችን እየተሸርሸረ ነው። እውነቴን ነው ሞላቸው። ልዩነቶች፣ ቁጣዎች፣ ኩርፊያዎች፣ ጥላቻዎች እንደ ምድር ጎርፍ፣ እንደ ሰማይ ዝናብ እየወረደ ነው። ይህ ነገር ግዴላቸውም፣ ግዴላቸውም። ግለሰቦችን ያዙ፣ መስመር አሲሱ፣ በህግ ጠይቁ፣ በህግ አምላክ። ሱሎስጋብሔር ተደጋግመን ተናግረናል። እንዲህ በቸልታ የምናያቸው ነገሮች አንድነታችንን ያናጋሉ፣ ውስጣችንን ይሮብሻሉ፣ ዋጋ ያስከፍሉናል። ሃይማኖታዊ ነገር በጣም ሴንሲቲቭ ነው። ሴንሲቲቭ ነው ብያለሁ። ብዙ አገራዊ አጀንዳዎች እኮ አሉብን። ነገር ግን ግለሰቦች የሚናገሯት መርዛማ ቀን አገር ቷዳርሳለች። ለምን ሃይማኖት እጅግ በጣም ስሜታዊ ጉዳይ ስለሆነ ሴንሴቲቭ ጉዳይ ስለሆነ ጥንቃቄ ያስፈልገዋል።